በህይወቴ ዘመን መቼም እማላልፍብሽ፣ ላገኘሁት ሁሉ ዝም ብዬ እማወራሽ፣ የእኔ የብቻዬ ቋንቋዬ አረኩሽ። ኩራቴም ውበቴም ድምቀቴም አንቺው ነሽ፣ ልክ እንደ ሰንደቅ ከፍ ከፍ ማድረግሽ፣ እማዬ እወድሻለሁ የሚባለው ቃላት ሊገልጸው አልችልም ውስጤን ያለውን ስሜት አረንድ ኧረ እንደው ቃል አጣሁልሽ አንቺን የሚገልጽሽ እንደው ባያረካኝ ምንም ባይመጥንሽ ፍቅሬን ለመግለጫ ብቻ እንዲህ አልኩልሽ። እማወድሻለሁ እንዴት ነሽ እናቴ? እኔ ያለሁ በጤና ያንቺን አፍቆት ብቻ ሆነብኝ ፈተና። መቼም እኖራለሁ በጾለትሽ ብዛት አላህ እስከሚሻ እድሌን አልቅሳት። ተዘርዝሮ አያልቅም ያንቺማ ውለታሽ ዘጠኝ ወር አርግዘሽ አመት አጥብተሽ፣ ስታመም አልቅሰሽ፣ ሲበርደኝ አልብሰሽ፣ ሲርበኝ አብልተሽ፣ ሲከፋኝ አባብለሽ፣ እናቴ አንቺ ነሽ ለእኔ ሁሉ ነገሬ ነሽ። በወድሽ በወድሽ እማ ምን ያንስሻል? ሕይወትሽን በሙሉ ለእኔ ተጎርተሻል። ራስሽን ጥለሽ እኔን ሰው አርገሻል። ይላል ማለት ነው። አባቴ ይላል አባ የኔ ልዩ አልፍ ዓመት ተወራ ቅኔም ተዘረፈ ሀገር ሁሉ ሰማ ስለ አንተ ተጻፈ። ሆኖም ግን አልበቃም፣ ዛሬም ይነበባል ቃል በቃል ተውቦ ስሟም ይወደሳል። ግን አስተውሎ ላየው ከስር መሰረቱ የሰው ዘር መፍለቂያ አባት ነው እውነቱ። ሚዲያው ቢለሰልስ ምን ቢያምር መሬቱ ካልተዘራ አይበቅልም እህል ካለዘሩ። አባት አባት ብዬ ልቃኝለት አምሮኝ በትዝታ ፍቅሩ ናፍቆቱን አስክሮኝ ሀገሩን ብዞረው ቃላቱን ፍለጋ ስንኝ ላስፍርለት መሽቶ እስኪነጋ አልቆ ላሞግሰው በሃሳብ ድሳሴ ጥልቅ ነው ሚስጥሩ፣ አልቻልኩም አልቻልኩም ለድርሰት የአባትነት ጸጋ፣ መቼ እንዲህ ቀላል ነው? ብቅር ያለው ሁሉ አድምቆ የሚጽፈው ሆሄያት ቃላት ሰርተው ቃላትን መስርተው ስንኝ ቢሞላ ሊገልጻት ሊገልጹት የማይችል አባት እንዲህ በቀላሉ መች ይዘፈንለታል? አባዬ። እወድሃለሁኝ ውድ ቤተሰቦቼ። እንግዲህ የቤተሰብ ለእናትና ለአባት ግጥም ነው ማለት ነው። እንግዲህ ጋሽዬ፣ እማዬ፣ የኢትዮጵያ እናት አባቶች ሁሉ ለእኛ እናት አባቶች ናቸው። በነገራችን ላይ የሩታ እናት የአብርሽ እናት አባቱ በየቲክቶኩ ተዘግዝቀው ሳያቸው በጣም አምነው ያዘንኩትኝ እናት አባት የላችሁም ወይ? ፈጣሪያችሁን አትፈሩም ወይ? ሙስሊም ክርስቲያኑ ጾም ላይ አይደለም ወይ? እንዴት እናት አባት ባሳደገ እንዴት ይዘቀዘቃል? አሳዳጊ የበደላችሁ ቲክታከሮች ማለት ነው። ቲክታከሮች በሙሉ የሰውን ፎቶ የምዘቀዝቁ ፈጣሪ ነፍሳችሁን አይማረው። እዱኒያ ፈላኪራችሁን አላህ አያስምርላችሁ። እናንተ ባለጌዎች፣ አሳዳጊ የበደላችሁ እንዴት እናት አባት ምን ያድርግ? አብርሽና በሰሩት ድራማ ለምንድን ነው የሚዘቀዘቁት? ሃይሚን ትዘቀዝቃላችሁ፣ አብርሽን ትዘቀዝቃላችሁ፣ ሩታን ትዘቀዝ የማትዘቀዝቁት ሰው ማን አለ? እናንተ ፈጣሪን አትፈሩም ወይ? እናንተ እናት አባት የላችሁም ወይ? እናንተ ለራሳችሁ አንድ ነገር የሌላችሁ እነዚህ ልጆች በሀገራቸው ለምን ተሰርተው ተለወጡ ብላችሁ የሰውን ፎቶ የምትዘቀዝቁ እናንተ አስመሳዮች፣ ስማችሁን እኔ ጠርቻ አልዘልቀውም። በጣም ከሶሻል ሚዲያ እስከ ቲክቶከር ባለጌ ባለጌ ባለጌ ባለጌ። ይሄው ሮመዳን ነው። እናንተም እናትና አባት እንደዚህ የምትዘቀዝቁ ፈጣሪ እንዲሁ ያስለቅሳችሁ፣ እናንተም በሰው ሀገር ያስለቅሳችሁ። እናት አባት ምን አደረገ እባካችሁ። ኮሜንታተሮች በምትገቡበት ቤት እናት አባት ተተዘቀዘቀ፣ ኤሪፖርት አድርጉባቸው። ክብር ለእናት ለአባት። እናት አባት ምን አደረጉ? ሳይሞቱ ሞቱ እያሉ ቀብር እያደረጉባቸው ነው። በጣም ነው የሚያሳዝነው። ምን አይነት ጊዜ ሌን ደረስ ነው? ቤተክርስቲያኑ ክርስቲያኑ ተዘግዝቋል፣ መስጊዱ ተዘግዝቋል፣ እምነታችንም እየጠፋ ነው። ምንድን ነው ግን እኛ እውነት ሰው ለመስራት ሀገሩ ተሰዶ እንደዚህ እምነትን ከእምነት ሃይማኖትን ከሃይማኖት ሰው ከሰው የመዘግዘቁ ምንድን ነው? በጣም ነው የሚገርመው። በጣም ነው የሚያሳዝነው። በጣም ነው ያዘንኩት። በጣም እልም ያላችሁ ባለጌዎች ናችሁ። እምቢት አላችሁ፣ ግን ስማችሁን እዚህ ጋር እየዘረዘር እልክ ልካቸው አስገብተን ከቲክቶክ አለም እንዲትጠፉ እናደርጋለን። እንደናንተ አይነት ባለጌ ቲክቶክ ሊቀመጥ አይችልም። እንደናንተ አይነት ባለጌ ሚዲያ ላይ ሊቀመጥ አይችልም። ምን አደረጓቸው እነዚህን የመሰሉ ይመስሉ እናትና አባት ክብር ለእናት ለአባቶቻችን ክብር እውነት ክብር ለእናት ለአባቶቻችን